ጤና ይስጥልኝ ሳላ ጆሃር እባላለሁ። እንኳን ደህና መጣችሁ አበሻ ሆይ ከሰላምና ከፍትህ መታረቅ አይሻልም። በሁለተኛው የዓለም ጦርነት እንግሊዝ የነበሩትን የፋሽስት ኃይሎች ካሸነፈው በኋላ ኤርትራ በእንግሊዝ ሞግዚትነት ለ10 ዓመት ቆይታለች። ከዛ ቀጥሎ በ1950ዎቹ እንደ ኤሮፓ አቆጣጠር ለትንሽ ጊዜ የቆየ ደካማ ፌዴሬሽን ውስጥ ከኢትዮጵያ ገብታለች። በሺህ ዘጠኝ መቶ ስልሳዎቹ ኤርትራ በናጽነት ትግልና በአብዮት ማዕበል ገባች። በኃይለኛ ስሜት የጀመረው የተባበረ ትግል ግን ብዙም ሳይቆይ ተዳከመ። በሺህ ዘጠኝ መቶ ሰባዎቹ የነበረው የናጽነት ግንባር ተበታተለ በኢኤልኤፍ እና ፒኤልኤፍ መሳሳብ ተፈጠረ፣ ተለያዩ። ክፍፍሉ እየሰፋ በሄደ በሶቪየትና በአሜሪካ መካከል የነበረው ኮልድ ዎር ተብሎ የሚጠራው ሞዴል እንደዛ መሰለ። እያንዳንዱ አንጃ በተለያየ ክልልና የዓለም ኃይሎች ድጋፍ ነበረው። በ1980ዎቹ ሱዳንና ሳዑዲ አሬቢያ እነሱም የመሳሰሉ ሀገራት የኤርትራ ነፃ አውጪ ድርጅት ኢኤልኤፍ የሶቪየት ደጋፊ ነው ብለው ጠርጥረው ከኤርትራ ህዝባዊ ግንባርና ከህዝባዊ ወያነ ሓርነት ትግራይ ጎን በመቆም ኢኤልኤፍን ከኤርትራ መሬት በጦርነት አስወጥቶ መበታተን ተከተለ። ሁለቱ ወያነ ትግራይና የኤርትራ ሕዝባዊ ግንባር የትግል መሬትን ለብቻቸውን ተቆጣጠሩት። በ1991 እንደ ኢሮፓ አቆጣጠር ደርግ ወደቀ። ህወሃትና ሌሎች የኢትዮጵያ ፓርቲዎች ጋር ኢህአዴግ የተባለ ጥምረት መስርቶ ኢትዮጵያን ማስተዳደር ጀመረ። ህዝቧ ግንባር ግን የተባበሩት መንግስታት የሚያስተዳድረው የህዝብ ውሳኔ ለማሳካት ሬፈረንዱም ለሁለት ዓመታት ጠበቀ። ግንቦት 24 ቀን 1993 ኤርትራ ነፃነትዋን በይፋ አወጀች። ነገር ግን እዚህ ዘመን ድረስ የታለመው ህልም አልዘለቀም። ከዚያም ብዙ ሳይቆይ ህዝቧ ግንባር ስልጣን ለብቻው ይዞ ሌላን አላቅም አለ። እስከ ዛሬ ድረስ ነገር ሊፈታ አልቻለም። ለአስር ዓመታት ከነፃነት በኋላ የኤርትራ ህዝብ ነፃነቱ በሙሉ ሊያገኝ ተስፋ አድርጎ ነበር። በእሱ አንጻር ግን ገዢዎቹ ፍጹም ሥልጣናቸውን የሚያጠናክር ጊዜ ሆኖ ቀረ። ብሩህ የነበረው የነፃነት ኮከብ በእምባገንነት ደመና ተጋርዶ በፍጥነት ደበዘዘ። አስር ዓመት ባልሞላ ጊዜ ውስጥ በ1998 በኢትዮጵያና በኤርትራ መካከል የተደረገው የድንበር ጦርነት ተጀመረ። በ1998 ጀምሮ በሁለት ሺህ ያበቃው ጦርነት ከመቶ ሺህ በላይ ህይወት አጥፍተዋል። የሁለት ዓመቱ ደም መፋሰስ እስካሁኑ በህዝብ መካከል አለመረጋጋትን አባብሶታል። በየደረጃው የሚገኙ የገዢው ፓርቲ አባላት ተቃውሟቸውን ማሰማትና ማሻሻያ እንዲደረግ ጫና ማድረግ ጀመሩ። ብዙዎቹ ታስረዋል፣ ብዙዎቹ ተሰደዋል። የተቀሩት ምላሳቸው አስረው ቀሩ። አንዳንዶቹ እስከ ዛሬ በታሰሩት ጠፍተዋል። ሩብ ምዕተ ዓመት ያህል በአገሪቱ ውስጥ ብቸኛው ዩኒቨርሲቲ ተዘጋ። ከ2000 ዓመት በኋላ አምባገነንነት በይፋ ታወጀ። 2010 ዓ ም ውጥቀትን አመጣች። ተስፋ ወደቀ፣ ዜጎች ነፃነት አጡ፣ የብሔራዊ መንፈስ ደከመ። ኤርትራውያንና ኢትዮጵያውያን እርስ በርሳቸው ተፋጠጡ። ግርግሩ አብይ አሕመድ በኢትዮጵያ ስልጣን የመጣበት ምክንያት ፈጠረ። በኤርትራ የነበረው የባል ሀገር ኑሮ ላይ ጨካኝ ወታደራዊ አመፅና አምባገነንነት ለዓመታት የእድገት እንቅፋት ሆኖ ቀጥለዋል። ወጣቶች ላልተወሰነ ጊዜ ውትድርና ውስጥ ተከተቱ። ወላጆች ልጆቻቸውን ከቁጥጥር ውጭ ሆነው መንግስት ኃላፊነታቸውን ነጥቆ የነበራቸውን መብት አጥተዋል። ሁለተኛ ደረጃ ትምህርት መጨረሻ ወደ ወታደራዊ ካምፖች ተላለፈ። ከሀገር የሚሰደዱ ሰዎች ድንበር ላይ በጥይት ተመትተዋል። ህግና ሥርዓት በአንድ ሰው እጅ ወደቀ። ኤርትራ ወደ እስር ቤት ተቀየረች። ከዚህም በላይ የአገሩ ኢኮኖሚውን በጠቅላላ ሽባ አድርጎታል። በውጭ የሚኖሩ ኤርትራውያን ኢንቨስት ለማድረግ ንግድና በግብርና ለመሰማራት ወደ ኤርትራ መጡ። በቀይ መስመርና በቢሮክራሲ ታግተው ተስፋ ቆርጠው ወደ የነበሩበት አገር ተመልሰዋል። የግንባታ ፈቃዶች ሳይቀር ታግደዋል። የመኖሪያ ቤት እጥረት ተባብሰዋል። ይህ በዚህ እንዳለ የኢትዮጵያ ክፍፍል ተባበሰ፣ የትግራይ ጦርነትም ተከፈተ። ቀይ ባህር የኢትዮጵያ ምኞትና የኤርትራ ስጋት ለዘመናት የኢትዮጵያውን ልሂቃን ቀይ ባህርን እንደ ሞሎትካዊ ስጦታ ይቆጥሩታል። አብይ አህመድ ይህንን ነገር በ2022 በፓርላማ አውጅቷል። በሰላም ይሁን በሌላ መንገድ የእኛን የሆነ ነገር እንመልሳለን። የቀጣይ ትውልዶችን ዕድሜ ይወስድም ብሎ የቀይ ባህርን መንጠቅ ግዴታ ማለት ነው። በዚህ ከኢሳያስ አፈወርቅ ጋር የነበረው ወዳጅነት ፎርሰዋል ማለት መሆኑን ተጋለጠ። ከረጅም ጊዜ ጀምሮ ቀይ ባህር የኢትዮጵያ መሪዎች የስሜትና የፕሮፓጋንዳ መፈክር ነው። ሁሉ ደግሞ በአፈ ታሪክ እንጂ በሕግ ተደግፎ አይደለም። የጥንት ነገሥታት ሌሎች አፈ ታሪኮች፣ ተረቶች፣ በልብ ወለድ ምሳሌዎችና ትንቢቶች አጅበው ይቀርባሉ። አንዳንዶቹ ንግሥ ሳባ ምኒልክን የወለደችው በኤርትራ ምድር ነው፣ ቀይ ባህር የጥንቱ የአክሱም ግዛት ነው፣ ስለዚህ ኤርትራ የእኛ ነች ይላሉ። ከዘመናዊ ታሪክ ተመልሶ ሺህ ዓመት ወደኋላ ሄደው ታሪክን ቅስቁሰው ቀይ ባህርን እነጥቃታለሁ ማለት የዘር ማጥፋት ሀሳብ ሊሆን አይችልም። የዘር ማጥፋት እቅድ አይደለም ወይ? በአፈታሪክ ትውልድ ፍለጋ አደገኛ የደም ኮክቴል ነው። የመሬቱ ባለቤት ማን ነው የሚል ጥያቄ መምጣቱ የግድ ነው እና መሬቱ የማን ነው? የባለ ርስት የሚኖርበት የሚገነቡትና ሊከላከሉለት ደማቸው ያፈሰሱበት በህግ የተረጋገጠላቸው በአፈ ታሪክና በጎሳ የተጨቆኑት የዛሬ የህልም ብቻ ይዘው በጥንታው ምክንያቶች ይገባቸዋል የተባሉ አይደሉም። ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሬፈራብሊ፣ በሰላማዊ መንገድ። ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። አማራዎች የወሎ ግዛት ማንም ሰው ያልተቆረጠ የዘመናት የዘር ሐረግ አለኝ የሚል ቅዠት ነው። ዘመናት ሲያልፍ የትውልድ ሐረግ ይቀላቀላል፣ ይለወጣል። ዲኤንኤ ብቸኛው ሳይንሳዊ ማረጋገጫ ነው። ህጋውነት ደግሞ ከዛ በላይ። ሁላችንም የዲኤንኤ ምርመራ ብናደርግ ውጤቱ ያስደነቅጠን ነበር። የሀገራችን መነሻ ካልተጠበቀ ቦታ መሆኑን ዘራችንን ሌላ መኖሩን ስለሚያስረዳን አዲስ እውቅና ይሰጠን ነበር እኛ የምናስበውና ዲኤንኤ ተደርጎ ውጤቱን ስናይ ሌላ ሆኖ ስለምናገኘው። ኤርትራና ኤርትራውያን የጥንት ነገስታት ታሪክ ሳይሆን የነበሩበትና የተዋጉበት ህይወታቸውን የከፈሉበት ተወልደው የተቀበሩበት ምድር ነው። ኤርትራ ከኢትዮጵያ ተሰረቀች ማለት ምን አይነት ቅዠት ይሆን? ኤርትራውያን ከኢትዮጵያ ከነበሩበት አንድነት ተፋተዋል። ብዙ ዋጋ የከፈሉበት አገር አላቸው። አቋማቸው ሰብአዊና ህጋዊና ታሪካዊ ነው። መሬቱ ለአጭር ጊዜ በያዘው ኃይል ሁሉ ይገባኛል ቢባል ኖሮ ኤርትራን እንግሊዝ፣ ጣልያን፣ ግብጾች ቱርኩም ጭምር የኛ ነች ብለው ሊሞግቱ ይችላሉ ማለት ነው። ኢትዮጵያም እንደዛ በምን ሎጂክ እንደዛ የሚባለው የእብደት ሎጂክ ብቻ ነው ሊሆን የሚችለው የኤርትራ ዜጎች የሀገራቸው ህጋዊና ሞራላዊ ባለቤቶች ናቸው ድርሻቸውም ከፍለዋል በደም በህይወት በስደት ከድንበራቸው ውጭ መሬት ጠይቀው አያቁም ዛሬም አልጠየቁም ያላቸውን ብቻ ለማቆየትና ለመጠበቅ ይጥራሉ። በጦርነት በመስዋዕትነትና በተባበሩት መንግስታት ድርጅት ጥላ ስር በተደረገ ህጋዊ ህዝበ ውሳኔ ሬፈረንዱም ነጻነታቸውን አረጋግጠዋል። ኤርትራ አልተሰረቀችም ግን ከተሰረቀችበት ትመልሳለች። ህዝቦቿ ነፃነታቸው አውጀዋል ከጨቋኝ ገዢዎች ነፃ ወጥታለች። እምባገንነትም ይተከልባት። አሁንም ኤርትራውያን አገራቸውን ለማስጠበቅ ከትግል ወደ ትግል እየተሸጋገሩ ነው፣ ያልተጨረሻ የውስጣው ትግል ጨምሮ ገዢዎቻቸውን ግፈኞችን ለፈጸሙት ነገር ይቅርታ ይጠይቁ እንደማለት የኤርትራ ህዝብ ከገዢዎቻቸው ለነበሩ ይቅርታ እንዲጠይቁ የሚጠብቁት ሰዎች ምን አይነት ህሊና ያላቸው ፍጡራን ናቸው? ኢትዮጵያውያን ኤርትራ መጥተው ለኤርትራውያን ይህች ምድር የእኛ ንጉሥ ግዛት ነበረችና ልቀቁልን፣ እኛን እንወርሳታለን ሊባል ይቻላል ይሆን? አንድነት በግድ አይሆንም፣ ነፃ ምርጫ ነው። ሌላን መግዛት ያለህን ነገር ለማስዋብ ብትፈልግም የግዛት ግብሩን መጥላት የሰብአዊነት ምልክት ነው። ምንም እንኳን ቢበዛ ያ አይነት ጥያቄ ተቀባይነት አያገኝም። እውነትና ፍትህ በተረት አይታለሉም። አጉል እምነቶችና ኩራት የቅን ሁልና ምርጫዎች አይደሉም። የሙሴው አስረኛ ትእዛዝ የባለንጀራህን ቤት አትመኝ፣ የባለንጀራህን ሚስት፣ ሌላውንም፣ ገረዱንም፣ በሬውንም፣ አህያውንም፣ ከባለንጀራህ ገንዘብ ሁሉ ማናቸውም አትመኝ ያንተ ያልሆነ ቀይ ባህር አትመኝ፣ ይላል ህጉ። ይቺ ትዕዛዝ አልነበረችም፣ አሁን ጨምርኩባት። ቀይ ባህር ከበሬና ከአህያ አይበልጥም የምትለው አይመስለኝም። አማርኛዬን ያልተመቻቸው ከሆነ ይቅርታ። ሳደግ የሚደበድቡኝና የሚያስሩኝ የነበሩ ጦር ሰራዊት፣ ከነሱ ነው የተማርኩት። የወታደር አማርኛ ነው የተማርኩት። በዚህ አጋጣሚ ለብዙ ዓመታት፣ ለብዙ ጊዜ የተናገርኩት ነገር አለ። እሱም ልትገመው ሁል ጊዜ የምታብዱት በተለይ የኢትዮጵያ ልሂቃን በቀይ ባህር በአሰብ በምናምን የንግድ እንደዚህ ሆን ተቆረጠ ብዙ ነገር ትብላላችሁ እኔ የምለው ትንሽ ኮሞን ሴንስ የአሰብ ፖርት እናንተን ካልተጠቀማችሁበት ስንት ናቸው መቶ 20 ሚሊዮን አንደኛው ክላይንት እናንተ ናቸው ኢትዮጵያ ይህ ነገር በንጽህና የምንመለከተው ያሳዝነናል ምንድን ነው? የፖርት ይዘ የሁሉ ባህር ይዘ ያለምንም ጥቅም ዝም ብለን ስናየው አመታት ያለፈበት ለምንድን ነው? አሁንም ይሄ ዎሪየር ካልቸር ትታችሁ እንደ ቢዝነስመን ልትነጋገሩበት ይቻላል እላለሁም። እኔም ራሴ ይሄ ሎጂክን የገፋሁን ያለ የሁሉ የሰላም ትብብር የአብሮ መስራት የገፋው ያለ የእናንተ ፖለቲካ ያስፈራኛል። የቀጠናው ቀጠናው ፖለቲካ ወርር ካልቸር ደም አፍስሰው አፍስሰው ካልሆነ ሌላ ምንም የለም። ህይወት ጠብቅ አይልም፣ ደም አፍስስ ብቻ ነው። ለምን ለትንሽ ነገር ሺ ሰው ታጠፋለህ? ኤርትራና ስርዓቱን ለዩት። ኤርትራ የሁላችን ነች፣ ስርዓቱ ሌላ ነው። ይህ ባህሪ ሊቀየር ስላልቻለ እስከ አሁን ደካማ አገሮች ሆነን ቀጥለናል። ይህ ፉኮራ መጣናችሁ፣ ወሰድናችሁ ይህ ነገር ቢቀር በጣም ጥሩ ነበር። ይህ ሳቬጅ ወሪየር ካልቸር ቢቀር ጥሩ ነበር። ወታደር እንደዛ ቢል ስራው ነው፣ ግን ሲቪል ልክ እንደ ወታደር ሆኖ ቁረጠው፣ ፍለጠው አይደን ነው ምን እንደሚያስተካክለው ይህንን ነገር አላቅም፣ እና አብረን እናስብበት፣ ምናልባት ይገኝ ይሆናል። ይሄ በአማርኛ ያደረኩበት ምክንያት ብዙ ጓደኞቼ ይሄ ለኢትዮጵያውያን ይመለከታል ከኛ በላይ ያሉኝ፣ ለምን እንደሆነ ክርክርም ልገባ አልፈለኩም። ግን እሺ ይሁን እነሱም ከሰሙት ምን አለበት ይስሙት። በአማርኛ እንደተቻለኝ አርግ ያለሁ እና በበጎ ምኞት ስለማድረገው ያለሁት በበጎ እንድትቀበሉት ተስፋ አርጋለሁ። እስካሁን ለቆያችሁ አመሰግናለሁ።